በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በመጀመሪያም በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችው የክርስቶስ ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት ያደራ ልጆች እስከሞት ድረስ በወደደንና ባፈቀረን በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ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 የግማደ መስቀሉ መገኛ ግሸን ደብረ ከርቤ። በአገራችን ኢትዮጵያ በወሎ ክፍለ ሀገር አምባሰል አውራጃ የሚገኘው ታላቁ የግሸን ማርያም ደብር የግማደ መስቀሉ መገኛ በመሆኑ ለሕዝበ ክርስቲያን ሁሉ ትልቅ ተስፋና መመኪያ ነው። መስቀል የክርስትናችን መገለጫ፣ የብርሃናችን አምድ እንዲሁም የሰላማችን መገኛ ነውና። የከበረ ግማደ መስቀሉ በቅድስት ኢሌኒ ተገኝቶ በታላቅ ቤተ መቅደስ በጎልጎታ በክብር ከተቀመጠበት ዘመን ጀምሮ እንደ ፀሐይ እያበራ፣ ድዌ እየፈወሰ፣ አጋንንት እያስወጣ፣ ልዩ ልዩ ተአምራትን እያደረገ፣ ሙት እያነሳና እውር እያበራ በነበረበት ጊዜ ከሃያላን ነገስታት መካከል የፋርስ ንጉስ መስቀሉን ማርኮ ፋርስ ወስዶ አስቀምጦት ነበር። በዚህ ጊዜ የኢየሩሳሌም ምእመናን የሮማውን ንጉስ እርቃለን እርዳታ በመጠየቅ እንድመለስ አድርገው በኢየሩሳሌም ብዙ ዘመን ሲኖር እንደገና ኃያላን ነገስታት ይህን መስቀል ለመውሰድ ጠብ በመፍጠራቸው የጌታችን መድኃኒታችን ኢየሱስ ክርስቶስ መስቀል በአንድ ቦታ ሊቀመጥ አልቻለም። በዚህ ጊዜ የኢየሩሳሌም፣ የኩስትንጥንያ፣ የአንጾኪያ፣ የኤፌሶን፣ የአርማንያ፣ የግሪክ፣ የእስክንድሪያና የመሳሰሉት የሃይማኖት መሪዎች ጠቡን ለማብረድ ችለው ነበር። ሆኖም ግን በኢየሩሳሌም የሚገኘውንም የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀል ከአራት በመክፈል ዕጣ አድርገው በስምምነት ለመካፈል ተገደዋል። ከሌሎች ታሪካዊ ነዋያተ ጋር በየሀገራቸው በመውሰድ በክብር አስቀምጠውታል። የቀኝ ክንፉ የደረሰው ለአፍሪካ ስለነበረ ከታሪካዊ ነዋያተ ቅዱሳን ጋር በግብፅ የሚገኘው የእስክንድሪያ ፓትርያርክ ተረክቦ ወስዶ በክብር አስቀምጦት ነበር። ግማደ መስቀሉም ለብዙ ዘመን በእስክንድሪያ ሲኖር በግብጽ ያሉ እስላሞች እየበዙ ኃይላቸው እየጠነከረ በመሄዳቸው ምክንያት በእስክንድሪያ የሚኖሩትን ክርስቲያኖች ስቃይ አጸኑባቸው። በዚያን ጊዜም ክርስቲያኖቹም አንድ ሆነው መክረው ለኢትዮጵያዊ አጼ ዳዊት እንዲህ የሚል መልእክት ልከው ነበር። ንጉስ ወይ፣ በዚህ በግብጽ ያሉ እስላሞች መከራ አጽንተውብናልና ኃይልህን አንስተ አስታክስልን የሚል ነበር ዳግማዊ አጼ ዳዊትም ለመንፈሳዊ ሃይማኖት ቀንተው የክርስቶስ ፍቅር አስገድዷቸው ሀያ ሺህ ሰራዊት አስከትለው ወደ ግብጽ ዘመቻ አደረጉ። በግብጽ ያሉ ኃያላን ፈርተውና ተሸብረው ነበር። በዚያም ጊዜ ንጉሱ ዳግማዊ ዳዊትም እንዲህ የሚል መልእክት ለእስላሞች ድቀው ነበር። በተፈጥሮ ወንድሞቻችሁ ከሆኑት ክርስቲያኖች ጋር ካልታረቃችሁ ሀገራችሁን መጥቻ አጠፋዋለሁ የሚል የንጉሱ መልእክት ለእስላሞች እንደደረሳቸው ፈርተው እንደ ጥንቱ በየሃይማኖታቸው ጸንተው በሰላም እንዲኖሩ ከክርስቲያን ወንድሞቻቸው ጋር ታርቀዋል። ይህንንም ዳግማዊ ዳዊት በሰሙ ጊዜ በጉዳዩ ንጉሱ ደስ ብሏቸዋል፣ እግዚአብሔርን አመስግነዋል። በወቅቱም በግብፅ የሚኖሩ ክርስቲያኖችም ደስታቸውን ለመግለጽ ከ12000 ወቄት ወርቅ ጋር ለኢትዮጵያዊ ንጉሥ ዳግማዊ ዳዊት በደብዳቤ አድርገው እንደላኩላቸው ታሪካቸው ላይ ተገልጿል። ነገር ግን ንጉሱ ደብዳቤውን ተመልክተው ደስ ቢላቸውም ወርቁን መልሰው በመላክ እንዲህ የሚል ደብዳቤ ጽፈው ልከዋል። በግብጽ የምትኖር የክርስቶስ ተከታዮች ወይ እንኳን ደስ አላችሁ። የላካችሁልኝን 12000 ወቄት ወርቅ መልሼ ልክላችኋለሁ። የኔ ዓላማ ወርቅ ፍለጋ አይደለም። የክርስቶስ ፍቅር አስገድዶኝ በተቻለኝ ችግራቸውን ሁሉ አስወገድኩላችሁ። አሁንም የምለምናችሁ በሃገሬ ረሃብ ቸነፈርና ድርቅ ስለወረደብኝ መድኃኒታችን ኢየሱስ ክርስቶስ ተሰቅሎበት የነበረውን መስቀልና የቅዱሳንን አጽም ከሌሎች ክቡራን ዕቃዎች ጋር እንድትልኩልኝ ነው አላቸው። በእስክንድሪያም ያሉ ምዕመናን ይህንን መልእክት እንደደረሳቸው ከሊቃነ ጳጳሳቱና ከኤጲስቆጶሳቱ ጋር ውይይት በማድረግ ይህ ንጉስ ታላቅ ክርስቲያን ነው። ስለዚህም ልቡን ደስ እንድለው የፈለገውን የጌታችንን ግማደ መስቀል ከቅዱሳን አጽምና ነዋየ ቅዱሳን ጋር አሁን በመለሰው 12000 ወቄት ወርቅ የብር፣ የነሐስ፣ የመዳብና የወርቅ ሳጥን አዘጋጅተን እንላክለት ብለው ተስማሙ። በክብር በስነ ስርዓት በሰረገላና በግብር አስጭነው ስናር ድረስ አምጥተው ባስረከቧቸው ጊዜ በእጃቸው እያጨበጨቡና በግንባራቸው እየሰገዱ በክብር በደስታ ተቀብለዋቸዋል። ይህም የሆነው በመስከረም 21 ቀን ነው። በኢትዮጵያ ታላቅ ብርሃን ሌትና ቀን ሶስት ቀን ሙሉ ሲበራ ሰነበተ። ግማደ መስቀሉ ወደ መካከለኛ ኢትዮጵያ ሳይደርስ በድንገት አጼ ዳዊት ስናር ላይ በማረፋቸው ግማደ መስቀሉም የግድ በዚያው በስናር መቆየት ነበረበት። ከዚህም በኋላ የሟቹ የዳግማዊ ዳዊት ልጅ ዘራ ያዕቆብ እንደነገሱ ወደ ስናር ሂደው ግማደ መስቀሉን ከሌሎች ንዋየ ቅድሳት ጋር አምጥተው በመናገሻ ከተማቸው በደብረ ብርሃን ላይ ቤተ መቅደስ ሰርተው ለማስቀመጥ ሲደክሙ አንድ ራእይ እንዳዩ ተገልጿል። በዚያን ጊዜ ወዳጄ ዘራ ያዕቆብ ሆይ፣ መስቀሌን በመስቀለኛ ቦታ አስቀምጥ የሚል ትእዛዝም ተቀብለው በኢትዮጵያ አውራጃዎች ሁሉ መስቀለኛ ቦታን በመፈለግ ከብዙ ቦታ ላይ አስቀምጠውት ነበር። ለምሳሌ በሸዋ በደርሄ ማርያም፣ በመናገሻ ማርያም እንዲሁም በወጨጫ መስቀሉን አሳርፈውት ነበር። ነገር ግን የመጨረሻውን ቦታ ያላገኙት በመሆኑ በራእይ እየደጋገመ መስቀሌን በመስቀለኛ ቦታ አስቀምጥ እያለ ይናገራቸው ነበር። አጼ ዘራ ያዕቆብም ለሰባት ቀናት ያህል ሱባኤ በመግባታቸው መስቀለኛውን ቦታ የሚመራ አምደ ብርሃን ይመጣል የሚል መልእክት ሊደርሳቸው ችሏል። እርሳቸውም ከዚያ እንዲያወጡ መስቀለኛውን ቦታ የሚመራ አምደ ብርሃን ከፊታቸው መጥቶ ቆመ። በዚያ መሪነት ወደ ወሎ ክፍለ ሀገር አንባሰል አውራጃ ውስጥ ግሽን ከምትባል ስፍራ መርቶ አደረሳቸው። በእርግጥም ይህች ግሽን የተባለችው አምባ ጥበበኛ ሰው እንደቀረጻት የተዋበች መስቀለኛ ቦታ ሁና ስላገኟት የልባቸው ደርሶ ደስ ብሏቸው ነበር። በዚያችም አምባ ታላቅ ቤተ መቅደስ ሰርተው መስቀሉንና ሌሎች ነዋ የተቅድሳንም በየማዕረጋቸው የክብር ቦታ መድበው አስቀምጠዋቸዋል። ዘመኑም በ14 ክፍለ ዘመን ነበር። በሀገራችን ከመጡት ነዋ ቅዱሳን ውስጥም ከእስክንድሪያ ሀገር ከመስቀሉ ጋር በልዩ ልዩ ሳጥን ተቆልፈው የመጡትም ዝርዝር ጌታ በዕለተ አርብ ለብሶ የነበረው ቀይ ልብስ፣ ከሮም የመጣ ከለሜዳው፣ ከአፍሪጌ ሀገር የመጣው ሐሞት የጠጣበት ሰፍነጉ ቅዱስ ዮሐንስ የሳለው የኩርዓተ ርእሱ ስዕል ቅዱስ ሉቃስ የሳላቸው የእመቤታችን የቅድስት ድንግል ማርያም ስዕሎች የበርካታ ቅዱሳን አጽምና በኢየሩሳሌም ውስጥ ከልዩ ልዩ ቅዱሳን መካናት የተቆነጠረ የመሬት አፈር የዮርዳኖስ ውሃ እንዲሁም በግብጽ ውስጥ ከሚገኙ ታላላቅ ገዳማት የተቆነጠሩ አፈር ናቸው። በወቅቱ የእነዚህን ዝርዝር ለኢትዮጵያ ሕዝብና ለግሽን ማርያም ካህናት መስከረም 21 ቀን ተናግረዋል። በመጀመሪያ ይህ ግማደ መስቀሉ ከእስክንድሪያ ስናር የገባው መስከረም አስር ቀን ነው። ኢትዮጵያ የገባው ደግሞ በመስከረም 21 ቀን ነው። አሁንም በመጨረሻ ግሸን አምባ የገባው መስከረም 21 ቀን ሲሆን ቤተ መቅደስ ተሰርቶ ቅዳሴ ቤቶ የተከበረውና አጼ ዘራ ያዕቆብ ለመላው ኢትዮጵያ በጽሑፍ በመዘርዘር የገለጹበት መስከረም 21 ቀን ነው። በዚያም ዘመን የነበሩት የኢትዮጵያ ጳጳሳት የነበሩት አባ ሚካኤልና አባ ገብርኤል የተባሉ ከንጉሡ አጼ ዘርዓ ያዕቆብ ጋር ሆነው የምሕረት ቃል ኪዳን ለመቀበል በዚህ በግሸን ደብር ሱባኤ ገብተዋል። በሱባያቸውም በመጨረሻ ጌታችን መድኃኒታችን ኢየሱስ ክርስቶስ ተገልጾ ይች ቦታ እኔ ተወልጄ ያደግኩባትን ኢየሩሳሌምን ትሁን፣ የተሰቀልኩባትን ቀራኔውን ትሁን፣ የተቀበርኩባትንም ጎልጎታን ትሁን። በዚች ቦታ እየመጣ የሚማጸነው ሁሉ ቸርነት ትጎበኘዋለች ምሕረት የማይለይባትም ከሩቅም ሆነ ከቅርብ መጥቶ የተቀበረ ኢየሩሳሌም እንደተቀበረ ይሁን የሚል የምሕረት ቃል ኪዳን ገብቶላቸዋል። በዚህ አለት ተገኙት ምዕመናን ሁሉ በጽሁፍ ካሰሙ በኋላ ጠቅላላ የግማደ መስቀሉንና የሌሎችንም ታሪካውያንና ያተ ቅዱሳንም ዝርዝር ታሪክ የያዘውን መጽሐፈ ጤፉት ብለው ሰይመው የነጋጌውን ሁሉ በመዘርዘር ለግሸን እግዚአብሔር አብ ሰጥተዋል። አጼ ዘርዓያዕቆብም በዚች ብቻ ሳይወሰኑ እሌን እህታቸው የተሰኘችው በእመቤታችን ማርያም ስም ቤተ መቅደስ እንድትሰራ አዘው የእመቤታችን ማርያም ቤተ ክርስቲያን ከእግዚአብሔር ቤተ ክርስቲያን አጠገብ አሳንፃ ጥር 21 ቀን ቅዳሴ ቤቱ ተከብሯል። አጼ ዘርዓ ያዕቆብም ይህችን ደብር ደብረ ከርቤ ብለው በመሰየም እንኳን ሰው የሰገረ ቆቅ፣ የበረረ ወፍ እንዳይገደል ዳሯ ሰዓት መካከሏ ገነት ትሆን ብለው ደንብና ሥርዓት በጤፍት መጽሐፍ ውስጥ አጽፈዋል። ከዚያም የሐይቅ እስጢፋኖስ ገዳም ሲመሰረት ሐይቅ ደብረ ነጎድጓድ ተብሎ ሲሰየም ግሽን የሐይቅ ግዛት በመሆኗ ደብረ ነጎድጓድ ተብሏል። በ14ኛው መቶ ክፍለ ዘመን ደግሞ በአጼ ዘራ ያዕቆብ ዘመነ መንግስት የክርስቶስ ግማደ መስቀሉ ግሸን ገብቶ ሲቀመጥ ደብረ ከርቤ ተብሎ ተሰየመ። በአጼ ድልናል ዘመን በአሁኑ ስያሜ ደብረ ከርቤ መባል ይታወቅ ነበር። በዚህ ጊዜ የነበረው የቤተ ክርስቲያኑ አስተዳዳሪ መምህረ እስራኤል ዘደብረ ከርቤ ይባል ነበር። በመጨረሻም ከደብረ ከርቤ ግሸን ማርያም ተብሎ ተሰይሟል። ይህ ደብር የተቀደሰ በመሆኑ ከበረከቱ ለመካፈል በግሽን ማርያም ምእመን በያመቱ በየአመቱ መስከረም 21 ቀን እየሄዱ በዓሉን ከብራሉ ያከብራሉ አምላካችን እግዚአብሔር ከበዓሉ በረከት ያሳትፈን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።